እግሮቹ በምስማር ተቸንክረዋል። በአይሁዶችና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመቷል፣ ተገርፏል፣ ተራግጧል፣ የሾህ አክሊል ተደፍቶበታል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግ የአካል ክፍሎች መቋቋም ይችላሉ ተብሎ የማይታሰቡ ስቃዮችን አልፈዋል። ሐሙስ ለአርብ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ ቀን ዘጠኝ ሰዓት ድረስ ከፍተኛ ስቃይ ደርሶበታል። በዚህ ውላ ሰቆቃ፣ ድብደባ፣ መውደቅና መነሳት ውስጥ ብዙ ደም ፈሶታል፣ ተጠምቷል። ከዚያም ለልፈት ተዳርጓል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልት፣ ድብደባና ስቅላት ከሙያቸው አንጻር እንዲህ ተመልክተውታል። የደም ላብ እያላበው ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። የኢየሱስ ሕይወትና ሞትን በዝርዝር የጻፉት አራቱ ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን በዝርዝር አስፍሯል። ሮማውያን የሚገድሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃያቸው ኢየሱስ ጠንቅቆ ያውቃል። አባቴ ሆይ ብትፈቅድ ይህቺ ጽዋ ከኔ ውሰድ እያለ ይጸልይ እንደነበር በሉቃስ ወንጌል ላይ ተጽፎ ይገኛል። በዚህ ወንጌል ላይ በፍርሃትም ስጣጣር አጽንቶ ይጸልይ ነበር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 ሰራ የተባለው ወንጀል ተጠቅሶ ተመሰከረበት። ከዚያ በኋላም የካህናቱ አለቆች ለጵላጦስ አሳልፎ ሰጡት። ኢየሱስ በጌተ ሰማኔ በመልካም ጤንነት ላይ የነበረ ቢሆንም ሐሙስ ከምሽት 3 ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅለት ዙሪያ የተለያዩ ጥናቶችን ያደረጉ ምሁራን ያስረዳሉ። የቅርቤ በምላቸው ሰዎች መከዳት አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፍ ከተመዘገቡት መካከል ናቸው። ኢየሱስ ካይድ ወደ ጵላጦስ ችሎት ስመላለስ ቢያንስ አራት ኪሎ ሜትር ያህል እንደተጓዘ ኦን ዘ ፊዚካል ዳዝ ኦፍ ጂሰስ ክራይስት በምልሪስ የቀረበው ጥናት ላይ ሰፍሯል። በመጨረሻም ኢየሱስ በጵላጦስ ፊትም ቀርቦ በስቅላት እንድሞት ተፈረደበት። ኢየሱስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮች እና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባውን ስገረፍ በጅራፍ ላይ የታሰሩት ሹል ብረቶችና አጥንቶች ስጋውን ቦጭቆ ያነሱ እንዲሁም የደም ስሩን ይቀረድዱት እንደነበር ጽፈዋል። ኢየሱስም በጾም የደከመው ሰውነቱ በግርፋትና ድብደባ የዛለው አካሉ ከከፍተኛ ደም መፍሰስ ጋር ተዳምረው ከመስቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑን በዚህ ዙሪያ ጥናት ያደረጉት እነዚህ ባለሙያዎች ይናገራሉ። የኢየሱስ ስቅላት ስቅላት የተጀመረው በፋርሶች እንደሆነ ይገመታል። ታላቁ እስኪንድር ይህንን የቅጣት አይነት ለግብፅና ጥንታዊ የሜዲተራንያን ሕዝቦች አስታውቋል። ሮማውያን ደግሞ ከጥንታዊ የሜዲትራንያን አስተዳዳሪዎች ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቃይ ዘገምተኛ ሞትን እንዲያስከትል አድርጎታል። የኢየሱስ እጆችና እግሮች የተቸነከሩባቸው ምስማሮች እርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው አንድ ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም ዲኤድዋርድስ። ኤድዋርድስ ኢየሱስ ስሰቀል እግሮቹም ተጠፍረው ታስሮ በመደራረብ ከእግሮቹ ከፍ ብሎ በሚገኘው አጥንት ላይ እንዲቸነ እንዲጠነከር ተደርጓል። ጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንድታጠፉ ሆኖ ነው ይላሉ። በመስቀሉ ላይ የተሰቀለው ኢየሱስ አብዛኛው የሰውነቱን ክብደት ያረፈው በምስማር በተቸነከሩት እግሮቹ ላይ ነበር። እግሮቹ የታጠፉበት መንገድ ጡንቻዎቹ ህመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። ከጉልበቱ በታች የሚገኙት የታፋው ጡንቻዎች ሲዝሉ ክብደቱ ወደ ትኬሻዎቹ እጆቹና መዳፎቹ መገጣጠሚያዎቹ ላይ ይዞራል። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ትከሻዎቹ ክርኖና የመዳፍ መገጣጠሚያ አንጋዎች ውልቂት እንዳጋጠማቸው ባለሙያዎች ይናገራሉ። ለ15 ዓመታት ያህል የኢየሱስን የከፈን ጨርቅ ወይም የቱሪን ከፈን ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ ከመደበኛው በዘጠኝ እንች ረዝሞ እንደምታይ ገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደምታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆያ አልነበረም። በመስቀል ላይ ሳለ ለመተንፈስ በምታገልበት ወቅት ወቅት 12 ኢንች ያህል ወደ ላይ እና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም እንደሚያስከትልበትና ና ለመተንፈስም ይቸገር እንደነበር ባለሙያዎች ይናገራሉ። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆኖ በመቸንከራቸው ነው። በዚህም የተነሳ በከፍተኛ ጡንቻ መዛል ና ህመም ውስጥ በመሆኑ የአካል ብልቶቹ የእግር ጡንቻዎቹ በቀላሉ ልታዘዙት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በምስማር የተጨነከሩ እግሮቹን ወደ ታች በመግፋት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 ያለው እንቅስቃሴ የቀነሰ ብመጣም ለመተንፈስ በመቸገርና አየር በማጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በምስማር ሲቸነከር በሁለቱ መዳፎች የሚገኙት ነርቮች ወይም ሚዲያን ነርቭ ስለሚጎዱ በእያንዳንዱ እንቅስቃሴ ከባድ ህመምን ያጋጥመዋል። ሚዲያን ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ ስርዓት ነው። ጲላጦስ በህዝቡ ጥያቄ መሠረት፣ በርባንም ፈቶ ኢየሱስን አሳልፈው ከሰጠ በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበር። ለአቡ ሰውነቱ በደረሰበት እንግልትና መከራ እንዲሁም ቅርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚያደርገው ትግል የተከሰተ ሊሆን እንደሚችል የሕክምና ባለሙያዎች ያብራሉ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 ማይከል ወደ ሳንባው ቶሎ ቶሎ እንድተነፍስ መልእክት ስለምልክ ማለክለክ ይጀምራል። በዚህ ወቅት የኢየሱስ አካል በጥልቀት ወደ ውስጥ አየር መሳብና ማስወጣትን ስለሚጠይቀው ምንም እንኳን በከባድ ህመም ውስጥ ቢሆንም በመስቀል ላይ ወደ ላይና ወደ ታች በፍጥነት መንቀሳቀስ ይጀምራል። ይህም የኢየሱስ ስቃይ የተሞላበት እንቅስቃሴ በስፍራው ተሰብስቦ ለሚዘባበቱበት፣ ለሚሳለቁበት እና ለሚሰድቡት የሮማን ወታደሮች፣ የአይሁድ የእምነት አባቶች ደስታን ይፈጥራል። ነገር ግን ኢየሱስ በመስቀል ላይ ተጨንክሮ በስቃይ ውስጥ ስላለ ሰውነቱ በእጅግ የሚያስፈልገውን አየር ለማግኘት አዳጋች ይኖርበታል። ነገር ግን ኢየሱስ በመስቀል ላይ ተቸንክሮ በስቃይ ውስጥ ስላለ ሰውነቱ በእጅጉ የሚያስፈልገውን አየር ለማግኘት አዳጋች ያደርግበታል። ኢየሱስ በዚያች ሰዓት በመስቀል ላይ ተቸንክሮ ሳለ በሰውነቱ ውስጥ ያለው የኦክሲጂን መጠን ጥቂት በመሆኑ እንዲሁም የተቃጠለ አየር በመከማቸቱ የልብ ምቱ እንድፋጠን ያደርጋል። ይህ ልቡ ከተለመደው የሰው ልጅ ልብ ምት በተለየ እንድመታ ስለሚገደድ ታቺካርዲያ እንዲያዳብር ያደርገዋል። ዶክተር ቪንስ ሚለር ኢየሱስ ያለፈበትን ስቃይ ከግምት ውስጥ በማስገባት የልብ ምቱ ምናልባት በደቂቃ 220 ሳይሆን አይቀርም ይላሉ። ይህም የአንድ ሰው ልብ ልመታ ከምችለው በላይ እጅግ ከፍተኛ ነው። ኢየሱስ ተጠማ። ኢየሱስ ከሐሙስ ምሽት ስድስት ሰዓት ጀምሮ ስሰላ ለ15 ሰዓታት ያህል ምንም አይነት ፈሳሽ አልወሰደም። ኢየሱስ በውሃ ጥም ተቃጥሎ ጉሮሮ ደርቆ ነበር። በደረሰበት ግርፋት የተነሳ ደም ይፈሰው ነበር። የሸዋ ክሊል ስደፋበት፣ እግሮቹና እጆቹ በምስማር ሲቸነከሩ፣ መስቀል ተሸክሞ ሲወድቅ ስነሳ፣ በምኖር መጋጋጥ የተነሳ በርካታ ደም ይፈሰዋል። በከፍተኛ ውሃ ጥም ውስጥ የሆነው ኢየሱስ የደም ግፊቱን በከፍተኛ መጠን መውረዱ አይቀርም። እንደ ሕክምና ባለሙያዎች ግምት ከሆነ የደም ግፊቱ 8 ሳይሆናል። ስለዚህ በወቅቱ ኢየሱስ የነበረበትን ሁኔታ ስገልጽ በመጀመሪያ ደረጃ ሾክ ወይም ፍርስት ዲግሪ ሾክ ውስጥ ነበር። ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ላይ ወዲያው ወዲያው መተንፈስ፣ እንዲሁም በከፍተኛ ሁኔታ ማላብ ሊያሳያቸው የምችላቸው ምልክቶች መሆናቸውን ባለሙያዎች ያስቀምጣሉ። በቀኑ አጋማሽ ላይ የኢየሱስ የልብ ምት እየደከመ ሊመጣ ይችላል። ሳንባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸግራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በልብ ምትና ባተነፋፈስ ችግር በከፍተኛ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 ወታደሮቹ እግሩን ለመስበር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይ በተቀመጠው ትንቢተ መሠረትም መዝሙረ ዳዊት 34 20፣ ዮሐንስ 1933፣ ዮሐንስ 1936 አንድም አጥንቶ አልተሰበረም። ይህም የእግዚአብሔር ልጅ መሆኑንና ንጹህ የእግዚአብሔር ልጅ መሆኑን ክፍልም ነው የእግሩ አጥንት ያለመሰበሩ ኢየሱስ የሰው ልጅ በመስቀል ላይ ከፈጠረው ሰቅጣጭና አስፈሪ ማሰቃየት በኋላ ሞተ። የሮማ ወታደርም መሞቱን ለማረጋገጥ ጎኖን በጦር ወጋ፣ ወዲያውም ደምና ውሃ ወጣ። ዮሐንስ 19 24-25። የታሪክ ማስረጃዎች እንዲሁም የዘመናዊ ሕክምና ትንታኔዎች ኢየሱስ ከመስቀል ሲወርድ ሞቱ እንደነበር ያስረዳል። አልፎም በሶስተኛ ቀን ከሞት መነሳቱን ከአምስት መቶ በላይ ምስክሮች አይቶታል። እጅግ አሳዛኙ የጌታችን ሞትን በማስመልከት ህመሙን በማስመልከት ከዛም ደግሞ የተነሳበትን አጠቃላይ እንግዲህ ኢየሱስ ክርስቶስ ወደዚች ዓለም የመጣበት ሁኔታን የጌታችን የኢየሱስ ክርስቶስ የአዳኛችን ታሪክን በማስመልከት የመስቀሉ ሞትን በማስመልከት እጅግ ብዙ በጣም በሚገርም ሁኔታ ለእኛ ያሳየውን ፍቅር በማስመልከት እጅግ አሳዛኝ ውጣውረድ አምላካችን ስለኛ ኃጢአት ያለፈበትን መከራ ሁለተኛው አዳም ይመጣል የተባለው የእግዚአብሔር ልጅ ነጻ የወጣንበት ጌታችን ኢየሱስ ክርስቶስን ያመነ አዲስ ሰው እንደሚሆን በቃሉ ላይ እንደተጻፈ ጭምርም ሁለተኛው ዳግም ሰው ወይም ዳግም ውልደት እንደሆነ ጭምርም የወጡት መረጃዎች ያሳያሉ። እውነታዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። የጌታችን የኢየሱስ ክርስቶስ የአምላካችን ሕመምና ስቃይን በማስመልከት ምን ያህል ለእኛ ዋጋ እንደከፈለ የሚያሳዩት መረጃዎችን በሕክምና ባለሙያዎች እይታ ደግሞ ምን እንደሆነ አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያችሁ የቆየሁት ሚኪነኝ ከሚኪ ታቦርም ፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎችን ማግኘት ይችላሉ። በዛሬ መሰናዷችን አጠቃላይ የጌታችን የኢየሱስ ክርስቶስ ታሪክ ላይ የሚያጠነጥን የመስቀሉ ሞትንና ስቃይን በማዘወተር በማተኮር ነው ለእናንተ ይዤላችሁ መጣሁት። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት በተለም ክፍል ሰላም ያቆያችሁ።